ክቡር አቶ ታገሰ ጫፎ፣ የተከበራችሁ የክልል ርዕሰ መስተዳድሮች፣ የተከበራችሁ እንግዶች እንኳን ወደ አያታችሁ ቤት በሰላም መጣችሁ። አያታችሁ ነው ያልኩት፣ ብዙዎቻችን አየር መንገድን ስናስብ ሳንወለድ ተወልደን ህፃን ሆነን ታዳጊም ሳለን ይሄ ባንዲራና ኢትዮጵያን የሚለው ስያሜው ከኛ ጋር ስለኖረ የአያትነት ስሜት ስላለው ነው። የቆየ የተላመድ ነው የምናቀው፣ የቅርብ የሆነ የቤተሰብነት ስሜት ስላለው እንደ አያት ይቆጠራል ኢትዮጵያ አየር መንገድ። በኢትዮጵያ አየር መንገድ ውስጥ ሁላችን በተለይ ኢትዮጵያውያን ልንማር የሚገባ እናንድ ቁልፍ ነገር የተቋም ኮንቲኒቲ የተቋም ቀጣይነት ያለውን ፋይዳ ነው። ይህ ተቋም ከ ዓመት በላይ እድሜ የሚያስቆጠሩ ብቻ ሳይሆን እድገቱን ሳያቋርጥ ኢትዮጵያውያን እየተቀባበሉ ሊያቆዩ በቻሉት ልክ መከላከያውም፣ ገቢዎችም ሌሎች ስራዎች በሙሉ በዚህ መንገድ ሳይቆራረጥ የቀጠለ እድገት ቢኖራቸው ኖሮ ምን አይነት ተቋማት ኢትዮጵያ ሊኖራት እንደሚችል ማሰብ ያስፈልጋል። ከኢትዮጵያ አየር መንገድ ጋር ባቡር ጀምረናል ታውቃላችሁ? ከአዲስ አበባ ጅቡቲ የጀመርነው ዛሬ አይደለም። ለምንድነው የኢትዮጵያ አየር መንገድ በተለያዩ የአፍሪካ ሀገራት ሼር ወስዶ እየሰራ ኢትዮጵያን አፍሪካን ከዓለም እያገናኘ፣ የኛ የባቡር ቴክኖሎጂ ሴኔጋል ያልደረሰው ደቡብ አፍሪካ ያልደረሰው ብለ መጠየቅ አለብን። በእድሜ ከሆነ አይለያዩም። በዚያ ልክ እድገቱ ቢረጋገጥ ኖሮ ዛሬ ከአዲስ አበባ ጅቡቲ ሳይሆን ከአዲስ አበባ ፕሪቶሪያ የባቡር መንገድ ይኖረን ነበር ማለት ነው። የኢትዮጵያ ቴሌኮሙኒኬሽን እድሜው ከአየር መንገዱ የሚያንስ አይደለም፣ ይበልጣል። ለምንድን ነው የኬንያ የናይጄሪያ የሴኔጋል ቴሌኮሙኒኬሽን ውስጥ እኛ ድርሻ የሌለን? በአየር ብቻ ሳይሆን በቴክኖሎጂ አፍሪካን የማናገናኘው ለምንድን ነው ብለ መጠየቅና መቆጨት ይፈልጋል። የኢትዮጵያ ፖስታ አገልግሎትም እንደዚሁ ነው። እነዚህ ተቋማት አንዳንዶቹ በሀገር ደረጃ ላቅ ያለ ስራ ሰርተው በአፍሪካ ደረጃ ሚናቸው ጎልቶ የማይታይበት ምስጢር ምንድን ነው? ያላችሁ እንደሆነ ኮንቲኒቲ ነው። አስፓይር ማድረግ ቪዥን ያለው ተቋም መሆንና፣ ከሰዎች መቀያየር ጋር ከመንግስታት መቀያየር ጋር የማይቀያየር የእድገት ትራክ ውስጥ መግባት አለመቻላቸውን ያሳያል። ከዚህ አንጻር የኢትዮጵያ አየር መንገድ በብዙ የመንግስት ስብራቶች ኮንቲኒቲ ላይ ያለውን እክል የቀየረ ያስተካከለ ስለሆነ የቦርድ አባላትን የማኔጅመንት አባላትን መላው የኢትዮጵያ አየር መንገድ ሰራተኞችን እንኳን ደስ ያላችሁ፣ ለሁላችን አሪያና ኩራት ስለሆናችሁ ማለት እፈልጋለሁ። የኢትዮጵያ አየር መንገድ ላለፉት አመታት መተላለፊያ ነበር ከአንድ ሀገር ወደ ሌላ ሀገር የሚያስተላልፍ ተቋም ነበር። ዛሬ የሚያሳርፍም ሆኗል። መተላለፊያ መሆንና አሳራፊ መሆን ለየቅል ስለሆነ ባለፉት ሶስት አራት አመታት በተጀመረው ስራና በ2035 የአየር መንገዱ ቪዥን መሰረት እንደዚህ አይነት ሜጋ ሆቴል ማስመረቅና ማሸጋገር ብቻ ሳይሆን ማሳረፍ የሚችል ተቋም ስለሆነ በድጋሚ ማኔጅመንቱን እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ የኮንቲኒቲ ሚስጢር የቀጣይነት ሚስጢር አንዱ ያለፉ ሰዎችን ማስታወስ ነው። በዚህ ቀን አቶ ተወልደን ሳናመሰግን ብናልፍ የቀጣይነት የተቋም እሳቤ ይበላሽብናል። አቶ ተወልደ ይህ ጉዳይ እንዲጠነሰስ የ2035 ቪዥን እንዲጀመር ከፍተኛ ሚና የተጫወተ ስመጥር ሲኢኦ ስለሆነ የአሁኑ ቦርድ ቸርማን የእሱ መሪና አስተማሪ የነበሩ ሰው ናቸው። አቶ ግርማ ዋቄ እሱም እንደዚሁ በዚህ አየር መንገድ ውስጥ ሰፊ ሰርቪስ የሰጠ ይህንም ስራ ያስጀመረ ነው። አሁን ያሉትም ሲኦ ከነሱ ጋር የተማሩ ስለሆነ ይህን ኮንቲኒቲ የምናስብ ከሆነ የወጡትንም ማመስገን አስፈላጊ ስለሆነ አቶ ተወልደን እንድታመሰግኑልኝ ጠይቃለሁ። ኢትዮጵያ ውስጥ ሆቴል ከጀመርን አሁን መቶ አስራ ሰባት ዓመት ሆነን የጀመርነው በጣይቱ ሆቴል ው የዛሬ መቶ አስራ ሰባት ዓመት በኢትዮጵያ አቆጣጠር 1998 ነው የመጀመሪያ ሆቴል የተሰራው። መቶ ዓመት ሙሉ ከትናንሽ ሆቴልነት ወጥተን ሜጋ ሆቴል መፍጠር ለምን አልቻልንም? አንድ ሺህ ሰው ማስተናገድ ማሳረፍ የሚችል ሆቴል በኢትዮጵያ ለምን የመጀመሪያው ሆነ? ከጀመርን እኮ መቶ ዓመት ሞላን። የዛሬው የሆቴል ምርቃት ሆቴል አየር መንገድ ስላሰራ ሳይሆን ከነበርንበት ስታንዳርድ በጥራትም በሳይዝም ወደ ሜጋነት ስላሳደገንም ጭምር ነው። ምንም እንኳ መቶ ዓመት የፈጀ ቢሆንም ይህ ጅማሮ ለብዙ ኢንቨስተሮች ኢትዮጵያውያን ፈርቀዳጅ ስለሚሆን ከሰራን ከዚህ የተሻለ እንድንሰራ እድል ይፈጣል። ይህን እድል ሁላችንም መጠቀም ይኖርብናል። ከቅርብ ጊዜ ወዲህ የተሻለ መስህብነት ባላቸው ሊጎበኙ በሚችሉ ቦታዎች አዳዲስ ስራዎች ተጀምረዋል። ጎርጎራ ላይ የሚሰራው ሪዞርት ለዚህ አየር መንገድ ሌላ የገበያ ምንጭ ሊሆን ይችላል። እጅግ ውብ በሆነ መንገድ የተሰራ ስራ ነው። በቅርቡ ሀላላ ኬላ ተመርቋል። ኮይሻና ወንጪ እንዲሁ በየ ሚቀጥሉት ወራት ውስጥ ይመረቃሉ። እንደዚህ አይነት ስራ እያስፋፋን ከሄድን በቱሪዝም ሴክተር ላቅ ያለ ውጤት ልናመጣ እንደምንችል ሊሸጥ ሊታይ የሚገባው ገጸ በረከት ኢትዮጵያ ውስጥ ስላለ ያን ለመግለጥ እድል ስለሚሰጥ የኢትዮጵያ አየር መንገድ የራሱንም እነዚህን ሆቴሎችና ሪዞርቶች በማስተሳሰር የበኩሉ ሚና እንዲጫወት አደራ ማለት እፈልጋለሁ። ዛሬ የኢትዮጵያ አየር መንገድ ከመቶ ሰላሳ በላይ አውሮፕላኖች አሉት። ይህ በአፍሪካ ትልቁ የሚያደርገው ቢሆንም ከሁሉ በላይኔ የሚያጓጓኝና በተባበረ ክንድ አብረ እንድንሰራ ያስፈልጋል ብዬ የማስበው በ2035 የኢትዮጵያ አየር መንገድ ቪዥን ውስጥ ዛሬ ያሉትን አውሮፕላኖች በእጥፍ በመጨመር 270 ማድረግ ይፈልጋል። ይሄ ትልቅ ቪዥን ነው። የኢትዮጵያ አየር መንገድ የቦርድ አባላት የማኔጅመንት አባላት ሰራተኞች ብቻቸውን አያሳኩትም እያንዳንዱ ኢትዮጵያዊ አያቱን ወጣት የሆነ አያቱን የማስፋት የማሳደግ ኃላፊነት እንዳለበት አስቦ የኢትዮጵያ አየር መንገድ አስተላላፊ ብቻ ሳይሆን አሳራፊም እንዲሆን በቂ አውሮፕላን እንዲኖረው በአፍሪካ ብቻ ሳይሆን በዓለም ስመጥርና በቀላሉ የማይወድቅ ተቋም እንዲሆን ሁላችንም የበኩላችንን እንድንወጣ እንድናግዝ ይህ ቪዥን እንዲሳካ እንድንሰራ በታላቅ ትህትና አደራ እያልኩ የኢትዮጵያን ብልጽግና የምናረጋግጠው ትልቅ በማሰብ ትላልቅ ስራ በመስራት በመጀመር ብቻ አለን በመጨረስ። አስቡት፣ አዲስ አበባ ውስጥ ስንትና ስንት ሆቴል የዛሬ አምስት ዓመት ስድስት ዓመት አስር ዓመት ተጀምሮ ቆሞ እንዳለ በሶስት ዓመት ጊዜ ውስጥ ይህን የሚያክል ስራ መስራት ከተቻለ ለምን ቆሙ ሁሉም? እንዲጠናቀቁ ምን ማድረግ አለብን የሚለውን አሳይመንት ለሁላችን የሚተው ይሆናል። የመጨረሻው መልእክቴ እንደ አየር መንገድ ልባችን ራዕያችን ሰፍቶ በአፍሪካ የምንወዳደር የምንልቅ ትልቅ ተቋም መሆን ሲገባን በሰፈር ፉክክር በአጭር እያስቀረን ያለው ቫይረስ ከኮሮና የባሰ ስለሆነ ከሰፈር እይታ ወጥተን በአፍሪካ ገበያ ውስጥ ለመወዳደርና ለማደግ የምንችል ሰዎች እንድንሆን አደራ ማለት እፈልጋለሁ። እንደ ኢትዮጵያና ኢትዮጵያውያን በራሱ ላይ ማዕቀብ የጣለ እንደ ኢትዮጵያና እንደ ኢትዮጵያውያን በአፍሪካ ብቻ ሳይሆን በዓለም ስመጥር መሆን ሲችል ባልተገቡ ጉዳዮች በሰፈር ታጥሮ በደህንነት ውስጥ የሚኖር ህዝብ ለመኖር እርግጠኛ አይደለሁም። የኢትዮጵያ አየር መንገድ በአመት የሚያንቀሳቅሳቸው ግለሰቦች ተሳፋሪዎች፣ ከብዙ የአፍሪካ ሀገር አጠቃላይ ፖፕሌሽን ይበልጣሉ። የኢትዮጵያ አየር መንገድ ሲዮ ማለት የብዙ የአፍሪካ ሀገራት ቁጥር ካላቸው ጥቂት ቁጥር ካላቸው ሀገራት በላይ ፖፕሌሽንን ወይም ሰዎችን የሚያንቀሳቅስ ተቋም ይመራ ሲዮ ማለት ነው። በዚያ ልክ ብንሰፋ፣ በዚያ ልክ ብናድግ ኢትዮጵያ ውስጥ እጅግ አስደማሚ ነገሮች ለማደግ ምቹና አስቻይ ሁኔታዎች እንዳሉ ያሳያል። እዚህ የተገኛቸው እንግዶች በቅርቡ የተከፈተውን አላላኬላን እንድታዩ ጋብዛችኋለሁ። የኢትዮጵያ አየር መንገድ እዛ ያለውን አየር መንገድ ኤርፖርት እንዲያስፋፋውና ለእንግዶች ምቹ እንዲያደርገው ኮይሻን፣ ወንጭን፣ ጎርጎራንም በዚህ ውሳቤ እንዲያይ አዳዲስ ስራዎች እንሰራለን። የኢትዮጵያን ብልጽግና እናረጋግጣለን። ትልቅ ነበርን፣ ትልቅ እንሆናለን ሳይሆን ትልልቆች ከደረሱት በላይና መፍረስ የማይችል ሀገር እናንጻለን። ለዚህ ኢትዮጵያውያን ልባችን የሰፋ ይሁን። እኛ ለማኞች አይደለንም። ሰርተን የምንለወጥ እንድንሆን፣ እንድንተባበር፣ ከሰፈር እይታ እንድንወጣ፣ የመተው የማለፍ፣ የይቅርታ ልብ እንዲኖረን፣ ትልቁን ነገር አስበን ለዚያ እንድንተጋ አደራ ማለት ፈልጋለሁ። እንኳን ደስ ያላችሁ። ይህ ነገር እንዲቀጥል እንዲስፋፋ በትብብር የኢትዮጵያን ብልጽግና እንድናረጋግጥ አደራ ያልኩ የአየር መንገድ ሰራተኞች ማኔጅመንት፣ የቦርድ አባላት እንዲሁም መላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ምን ትፈልጋሉ? አመሰግናለሁ።